ጓደኛኩ ብዙ አይነት እኮ ጓደኛ አለ። ለአኺራህ የሚሆንህ ወደ አላህ የሚያቀርብህ ስትረሳ የሚያስታውስህ ወንጀል ላይ ስትወድቅ ሒትማ የሚመልስህ በጥበብ የሚመልስህ አንተ ጓደኛህ አለ። ለዚህ ነው ሰይድ ኢብኑ ዓጣኢላህ ሰከንደሪ ምን ላሉ መሰላችሁ፣ ላ ትሳሕብ መን ላ ዩንሂቡከ ሓሉህ ወላ የዱሉከ ዓላ ላህ መቃሉህ ይላሉ ጓደኛ እንዳታደርግ። ምን አይነት እንሰው፣ መላዩን ሂቡከ ሓሉ፣ ሁኔታውን ስታየው ንግግሩ፣ ምናምን እኮ አይደለም ሁኔታው ገና ሓሉን ስታየው ሓሉ ራሱ አንተን ለኢባዳ ማያነሳሳህን ጓደኛ እንዳታደርግ። አሁን ጓደኞቻችሁን አብዛኛው ጊዜ የምናሳልፈው ጓደኛ፣ ምን አይነት ጓደኛ እውነት ስናየው፣ ተሃጁር ትዝ የሚለን ነው